ጳውሎስ ኞኞን በጨረፍታ ኤርሚያስ ስዩም ጸሐፊው ነው። ከአንድ መቶ ሃምሳ ዓመታት በፊት በምድረ ኢራን በተከሰተው ነቢይ በባአሁላህ በኩል የእግዚአብሔር መንፈስ እንዲተናገረ ለጋዜጠኞች የተወለወለ መስታወት አድርገን ዕውቀትን ሰጠናቸው። የተወለወለ መስታወት የብሩህ ልብና የተባ አዕምሮ ተምሳሌት ነው፣ የግልጽነትና የተሟላ ብቃት የተአማኒነትና የጭንቅላት ስላት ተምሳሌት ይህ ነው የታላቅ ጋዜጠኝነት ጫፍ። የተወለወለ መስታወት ተደርገው ከአምላክ ዕውቀት ከተሰጣቸው የተፈጠሩ ጋዜጠኞች መካከል አንዱ ጳውሎስ ኞኞ ሳይሆን አይቀርም። ጋዜጠኛው፣ ደራሲው፣ ተርጓሚውና የታሪክ ተመራማሪው ጳውሎስ ኞኞ ኅዳር 11 1926 በሐረርጌ ክፍለ ሀገር ቁልቢ አካባቢ ተወለደ። በአጥንት ካንሰር ህመም የተነሳ በውጭ አገር ሲታከም ቆይቶ ግንቦት 29 1984 በተወለደ በሐምሳ ስምንት ዓመቱ አረፈ። የትልቅ ሰው ሐውልት ድንጋይ ሳይሆን ሥራው ነው እንዳሉ የጳውሎስ ኞኞ አኩሪ ሥራዎች ሕያው ሐውልቱን ቀርጸው ሰርተውለታል። ጳውሎስ በመከራ በተሞላ ሕይወት ላይ አምጾ ማሸነፍ የጀመረው ከልጅነት የዕድሜ ዘመኑ አንስቶ ነው። ከእናቱ ከወይዘሮ ትበልጫለሽ ጋር ገና በለጋው ድኅነት አላምጦ ተፍቶታል። የአባት ፍቅር ምን እንደሆነ ሳያቃደገ የልጅነት ስሙ አማረ እንደነበረም የሕይወት ታሪኩ ፍተሻ ይናገራል። ጳውሎስ በጨቅላ ዕድሜው በድኅነት ላይ አመፀ። እንቁላል እየቀቀለ በየአውራ ጎዳናው በመቸርቸር የመላእክትና መሰል ስዕሎች እየሳለ በመቸብቸብ የጉስቁልናን ሸክምን ለማቅለል፣ የድኅነትን ቀንበር ለመስበር ተጋ። ቋጥኝ የሚሰብር ትዕግሥትና የላቀ አእምሮ ችሎታ ባለቤት ሆኖ የተሠራ ይሄ ማንነቱ ከሕፃንነቱ ጀምሮ የሕይወትን መራራ ገጽታ ለመጋፈጥ ተገደደ። የመከራው መራራ ፈተናነት ሕይወትን የሬት ሙጣጭ እያደረገበት ሳይሆን ስብእናውን በጥንካሬ የሞረደለት የልጅነት ዘመኑን ፈጀ። ጳውሎስ ኞኞ ልዩ አይምሮ ተሰጥዖ እንዳለው ይፋ መሆን የጀመረው በልጅነቱ አዳዲስ ስራዎችን መፍጠር በመጀመሩ ነው። ጳውሎስ ሌሎች ያልሞከሩትን ለመስራት ይጥራል እንጂ ተመሳሳይ ስራ አይደግምም። በአካባቢውን እንቁላል ቀቅሎ መቸርቸር፣ ሎሚ እየጨመቁ መሸጥ፣ የመላእክት ምስሎችና ሌሎች ስዕሎችን እየሳሉ መቸብቸብ ሁሉ የአይምሮ የፈጠራ ውጤቶች ነበሩ። ለመጀመሪያ ጊዜ በተቀጣሪ ሠራተኝነት የተሰማራው ጅጅጋ ውስጥ ነው። ዕድሜው በጉርምስና መባቻ ዶፍ ላይ ነበር። በአንድ የመንግሥት እርሻ ተቋም ውስጥ በእንስሳት ሕክምና ዘርፍ በስምንት ብር ደመወዝ ተቀጥሮ ሲሠራ ቆየ። በመደበኛ ትምህርት ከአራተኛ ክፍል የዘለለ ዕውቀት ባይኖረውም በተሰማራበት የሥራ መስክ ሁሉ ብቃቱን ለማስመስከር ጥረት አድርጓል። ጅጅጋ ለቆ አዲስ አበባ ከገባ በኋላ በወር 20 ብር እየተከፈለው በፀሐፊነት ሙያ ተቀጠረ። ዛሬን በኩራት መናገር ያስቻለን ጥንትም ቀደምቶች ያኖሩት ስም አለን። ውብን ቃል አድርገው ድንቅ ጥበባቸውን ገልጸዋል። የሐረርን ጀጎል ግንብ የነጃሽን መስጊድ አንጸዋል። እኛ በእነዚያ ወርቃማ እጆች በክብር ያጌጥን ልጆች ምግባራቸውን ወርሰን ቃላቸውን አድሰን ለዛሬና ለነገ በጋራ ለታላቅነታችን እንስራ። እንታይ ታይ ጥበቦቻችን ዛሬም እንደሚያበሩ ሁሉ ለዘመናት ያሻገረን ጽኑ ኅብረታችን ያምራል ጥረታችን አፍርቶ ውጤታችን ይሰምራል። ለአንድ መቶ ሰላሳ ዓመታት የሀገር እድገት ያቀና አብሮነታችንን በቴክኖሎጂ ያጸና በሥራችን በግንኙነታችን፣ በደማቅ በዓላቶቻችን፣ በሁለንተናዊ ጉዳይ የሕይወታችን አደላዳይ ኢትዮጵያዊ ተቋም ኢትዮ ቴሌኮም። ይህ ደሞ ባለ ከዚህ በኋላ ነው የጳውሎስ ኞኞ ጋዜጠኝነት አህዱ ማለት የጀመረው። ቀስ በቀስ በትርፍ ጊዜው ለጋዜጠኞች የመጽሐፍ ልምዱን አዳበረ። በወቅቱ በአገር ፍቅር ቲያትር ስር ይተዳደር የነበረው የኢትዮጵያ ድምፅ የተሰኘ ጋዜጣ ወደፊት በኢትዮጵያ የጋዜጠኝነት ሙያ ውስጥ ጉልህ ስፍራ የሚኖረውን ወጣት ጋዜጠኛ በሐምሳ ብር ደሞዝ ቀጠረ። የጳውሎስ ብርቱ ሥራዎች የኢትዮጵያ ድምፅን ተወዳጅ ጋዜጣ ለማድረግ ጊዜ አልፈጁ። የጋዜጣው ጥራት ማደግና በገበያ ላይ እንደ ብስኩት መቸብቸብ የጳውሎስን ማንነት አጎላ። የኢትዮጵያ ድምፅ ከአገር ፍቅር ቲያትር ቁጥጥር ተላቆ በመንግስት ስር እንዲተዳደር የመደረጉ መነሾም ይሄው ነበር ይባላል። የጳውሎስ ብርቱ ጉልበት ታታሪነቱ ብቻ ሳይሆን የፈጠራ ብቃቱ ጭምር ነው። የካቲት 25 1951 ታትሞ ለንባብ የበቃው የኢትዮጵያ ድምፅ ጋዜጣ ላይ ይድረስ ለእግዚአብሔር የሚል ጽሑፍ ለንባብ በቃ። በወቅቱ በከፍተኛ ጉጉት የተነበበው ይህ መጣጥፍ የጳውሎስ ኞኞ ነበር። ሲቀነጨብ እንዲህ ይነበባል። እንደምን ከርመሃል እንዳልልህ የምታሳምም እንጂ የምትታመም አይደለህም። ደህና ነኝ እንዳልልህ ደህንነቴን ታውቀዋለህና፣ አልደክመም አልደክምም አናድኸኛል። መቼም አንተ ሁሉን ነገር ተቆጣጣሪ ነህና፣ በመናደዴ ባትቆጣኝ የምልህ ነገር አለኝ። ከዚህ እኔ ካለሁበት መንደር ያሉ ሰዎች ይኖር አይኖር እያሉ ይጠራጠሩሃል። እንዲያውም እስከና አካቴ የለም የሚሉህም አሉ። ዋ የአንተ አንዱ ወቴ ሺ እንደሚገድል አላወቁ። አሁን እኛም ጧትና ማታ እንደ ድኩላ በስጋት መሸማቀቁ ሰልችቶናልና ይህን የሰላም ማማስያ የሚሰሩትን ሁሉ ጥበባቸውን ድፍን አድርገባቸውና እኛም እንደ ልባችን ተንፈራጠን እንቀመጥ። አሁንም እኮ መቼም ያለብን ስጋት እንዲህ አይምሰልህ። ሊያውስ መቼ ያጣኸውና እነግርሃለሁ። አንዱ አንድ ሲሰራ አንዱ ሌላ ይሰራል። ይኸውልህ እንዲህ መላእክቱ ጥፍት ባለው መንደር ውስጥ እየማለልን ላንተ መስገዱን ትተን ለመሳሪያው ሰሪዎች መስገድ ጀምረናልና ብትፈልግ ገና ኦና እንዳትቀርብህ ለራስህ ስትል አስብበት። ያለ ኃጢአት ለመገናኘት ያብቃን። በህና ልሰንብት። የቅቅል እንቁላል ቸርቻሪው፣ የሎሚ ጭማቂ ሻጩ፣ የመላእክት ምስል ሰዓሊው፣ የእርሻ ተቋም ሰራተኛው ፀሐፊው፣ ጋዜጠኛው ደራሲው፣ የታሪክ ተመራማሪው፣ ተርጓሚው ጳውሎስ ኞኞ ምክትል አሥር አለቃም ነበር። አንድና ብቸኛ ባለቤቱን ወይዘሮ አዳነች ታፈሰን ያገባው በ1955 ነው። ከአዳነች ማዕፀንና ካንጋፋው ጋዜጠኛ ብራክ ሐዋርያው ጳውሎስ ተወልዷል። ብዙ ቅጽ ያላቸው አስደናቂ ታሪኮች የአራዳው ታደሰና የጌታቸው ሚስቶች አጼ ምኒልክ፣ የኢትዮጵያና የጣሊያ ጦርነት ጳውሎስ ኞኞ ከጻፋቸው በርካታ መጻሕፍት መካከል የሚጠቀሱ ናቸው። ታሪካዊ መሠረት ያላቸው አያሌ ጥናቶች ከማቅረቡን በላይ በአዲስ ዘመን ጋዜጣ አንድ ጥያቄ አለኝ የሚል ማራኪና አይረሴ አምድ አዘጋጅም ነበር። በጋዜጠኝነቱ አስደሳችነት የተነሳም ሁለት ጊዜ ከግርማዊ ጃንሆይ ሽልማት አግኝቶአል። በወቅቱ ሥራ አስኪያጅ ከነበሩት ከአቶ ከበዳበበ የወርቅ ብዕር ተሸልሟል። ጳውሎስ የከበረ ዝና ያጎናጸፈውን ችሎታ ያቀዳጀው የአራተኛ ክፍል ትምህርቱ አደለም፣ ልዩ የተፈጥሮ ተሰጥኦ እንጂ። መንገዱ ላይ ከወዳደቁ አልባሌ ወረቀቶች ጀምሮ ማንኛውንም ጽሑፍ ለማንበብ የነበረው ፍላጎት ከጥልቅ ማስተዋሉ ጋር ተደማምሮ ጳውሎስን ፈጥረውታል። የበርካታ ቋንቋዎች አዋቂ የመሆን ምስጢርም ይኸው የማንበብ ፍቅሩ ነበር። በ1965 ዓመተ ምሕረት በወሎ በተከሰተው ረሃብ ሳቢያ የተፈናቀሉ ስደተኞችን ሰብስቦ ህዝቡን አስተባብሮ እንዲረዱ ያደረገው ይኖርበት በነበረው በወረዳ 24 ቀበሌ 12 ክልል ነዋሪውን አንቀሳቅሶ በማጋፈር እርግብ አዳራሽን ያሠራው ጳውሎስ ለአገሩ፣ ለሕዝቡ፣ ለእንስሳትና ለተፈጥሮ የተለየ ፍቅርና ከበሬታ ነበረው። ታማኝነትና ግልጽነት የጳውሎስ ጽሑፎች መሠረቶች ናቸው። ቢሮ ውስጥ ተቀምጦ መሥራት እድሙ ነበር። ቢሮዎቹ ጠውረድ በበዛበት ቢሮክራሲ የታጨቁ ናቸው የሚል ፈሊጥ አለው። ለመስራት ከቢሮ ይልቅ ተራ ጠላ ቤቶችንና ካቲካላ ቤቶችን ይመርጣል። ቡና በብዛት መጠጣትና ሲጋራ ማጤስ ከነባር ልምዶቹ ይመደባሉ። በባህሪው ቁጡና ምልስ ነው። እንባው በአራት ማዕዘን እስኪወርድ ድረስ ይቆጣል። አፍታም ሳይቆይ ቁጣው በርዶ ፎልፎሌነቱ ይመለሳል። ከምሽት እስከ ንጋት ቢያነብ አይታክትም። የሚመስጥ ነገር ከገጠመው በውድቅት ሌሊት ባለቤቱን ቀስቅሶ ይተርክላታል። ጳውሎስ ቀልደኛና ነገር አዋቂም ነው። አንድ ጊዜ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም በቴሌቪዥን ንግግር ሲያደርጉ ተመልክቱ። እኚህ ሰው የሁልጊዜ ግንባራቸውን እንደተቋጠረ ነው፣ መቼ ሆን የሚደሰቱት? ሲል ተደምጧል። የኢሰፓ ልሳን የሆነውን ሠርቶ አደር ጋዜጣ ይወድ እንደሆነ ለቀረበለት ጥያቄ ጳውሎስ መልስ በሰጠው በተረት ነው ሰውየው ብሎ ቀጠለ ሰውየው ማርያምን ትወዳት አለ ሆይ ተብሎ ሲጠየቅ ከግንድ የሚያላትም ትም ልጅ እያላት እንዴት አልወዳት አላሉ አለ ጳውሎስ ቀልደኛ ከመሆኑ ውጭ ሕፃናትን ይወድ ነበር ሕፃናትም እንደዚያው አንድ ጥያቄ አለኝ ለሚለው ዓምዱ በርካታ ሕፃናት ይጽፉልን ነበር። ጳውሎስ ከዚህ ዓለም በስጋ ከመለየቱ በፊት ውጭ አገር ድረስ ልከው ያሳከሙት ሼህ መሐመድ አላሙዲን ናቸው። ከእልፈቱ በኋላ የጳውሎስ ኞኞ አማተር የጋዜጠኞች ማህበር ተቋቁሟል። የማኅበሩ አባላት በየዓመቱ ግንቦት ሃያ ዘጠኝ ሻማ ለኩ ሰው አንጋፋውን ጋዜጠኛ ይዘክራሉ። ሕያው ስሙን በማስታወስ እንደተመሰጡ ሻማውም ቀልጦ ያልቃል።